ከልቦ ያፈቀረች ሴት ይሄን ትሰጣለች። አሁን ይሄን ካልሰጠች በፍጹም በፍጹም እንዳታምናት። ሴት ልጅ ከልቦ ያፈቀረችው ወንድ የምትሰጠው ነገር ምን እንደሆነ እኔ ይሄን ተነግራለሁ። ካንተ የሚጠበቀው ይሄን ቪዲዮ ላይክ እስከ እስከመጨረሻው ድረስ መከታተል ነው። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይሄን ቪዲዮ ላይክ አድርጎ እስከመጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊዳር ቲዩብ ቤተሰቦች ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ፣ ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ ተቀላቀሉ። የኔ ውድ ቤተሰቦች ናፊዳር በርቺ፣ አለን፣ እንወድሻለን፣ እናመሰግናለን እያላችሁ በተለያዩ መንገዶች ሰፖርት የምታደርጉኝ እናንተም እንኳን ደህና መጣችሁ። በጣም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እንደሰማችሁት ነው፣ ዛሬም ሴት ልጅ ስትወድ ምን ነገር ትሰጣለች። የብዙዎች ጥያቄ ነው። እንደምትወደኝ እንዴት ልወቅ? የእውነት ነው ወይ ፍቅሯ ከልቧ ነው ወይ ናፊ እንዴት ማወቅ እችላለሁ? የሚሉ ብዙ ጥያቄዎች ይደርሱኛል እኔ ራሴ በግሌ። እና ዛሬ እሱን ነው የምመልሰው። በዚህ ቪዲዮ እንደምትወድ እንደምታፈቅርህ እርግጠኛ የምትሆነው ይሄን ስትሰጥህ ነው። አብረሃኝ ቆይ። ከዛ በፊት ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አላደረጋችሁም እሺ አሁን አድርጋችኋል። መጀመሪያ እንችላለን። የመጀመሪያው ነገር እንግዲህ ሴት ልጅ ፍቅር ሲይዛት ስትወድ፣ ስታፈቅር የምትሰጠው ነገር ምንድን ነው? ራሷን ነው። ሁላችንም ሰዎች አውቀን የሚሆኑ ሳናውቅ ከሰዎች ጋር ባለን ግንኙነት ላይ ገደብ አለን። እንዳይነኩብን የምንፈልጋቸው አልፎ እንዳይመጡ የምንፈልጋቸው ብዙ ገደቦች ይኖሩናል። የእውነት የወደደች ያፈቀረች ሴት ግን ያንን ገደብ አልፈህ እንድትመጣ ትፈቅድልሃለች። ራሷን፣ ትክክለኛ ማንነቷን፣ እውነተኛ ማንነቷን ታሳይሃለች፣ እንድታይ ትፈቅድልሃለች። ይህ ማለት ምን ማለት ነው ናፊ፣ በፍቅር ግንኙነታችን ታዲያ ገደብ የለም ገደብ አያስፈልግም እምትሉ ትኖራላችሁ። ይህንን እንዴት መሰላችሁ፣ ገደብ ያስፈልጋል። ምንም ጥያቄ የለውም። ከማንም ሰው ጋር ባላችሁ ሪሌሽንሽፕ ውስጥ ገደብ ያስፈልጋል። ባውንደሪ ልታሰንቡ ይገባል። ግን እንዴት ነው የእውነት የወደደች ሴት እውነተኛ ማንነቷን ይሄ ያልተቀባባ ማንነቷን ታሳይሃለች ትሰጥሃለች። አንዳንድ ጊዜ እኮ ሰዎችን ለመጀመሪያ ጊዜ ስናውቃቸው ሁለተኛ ቀን ሲደጋገም፣ ሶስተኛ ቀን ሲደጋገም ብቻ እየተላመድን እየተግባባን ስንሄድ እኮ የምንነግራቸው ነገር እንደየቀረቤታቸው ቤታቸው እየጨመረ እየጨመረ የምናሳያቸው ስለ ራሳችን ስለ ትናንታችን ስለ ዛሬያችን አሁን ላይ እየሆነው ስላለው ነገር የምንነግራቸውም ነገር በዛው ልክ እየጨመረ እየጨመረ ነው የሚሄደው አይደለም እንደ ቅርበታችን የፍቅር ግንኙነት ላይ እንዲህ ነው እንግዲህ። የእውነት የወደደች ሴቱ ትነግርሃለች፣ ስለ ሚስጥሮቿ ትነግርሃለች። ይህ ሰው ባያይብኝ ብላ ምትለው የምትደብቃቸው ነገሮች ሁሉ ለአንተ ግልጽ ናቸው። ታሳይሃለች ብዙ ነገሮቿን ትነግራለች ህይወቷ ውስጥ ሚስጥር ብላ የምትይዘው ነገር አይኖርም። አንተን ስታውቅ ማለት ነው። የእውነት ከልቧ ስትወድ ሴት ልጅ እንደዛ ነው የምታደርገው። ሁሉ ነገሯን ትነግርሃለች። ስለዚህ ራሷን ትሰጣለች ማለት ነው። እውነተኛ ትክክለኛ ማንነቷን ታሳይሃለች፣ ራሷን ትሰጣለች። ይሄ እንግዲህ ሰው ለሚወደው የሚሰጠው በጣም ትልቁም ስጦታ ጭምር ነው። ስለዚህ እውነተኛ ትክክለኛ ማንነቷን እንድታይ ትክክለኛ ማንነቷን እንድታውቅ ፈቀደችል ማለት ወድሃለች፣ አፍቅረሃለች ማለት ነው። ያንን ማንነቷን እንዲሁ ዝም ብላ እንዳላ እንዳሳየች ማወቅ መረዳት ይኖርብሃል። ምክንያቱም እኛ ሰዎች እንደነገርኳችሁ ቅድም አውቀንም ይሁን ሳናውቅ ከሰዎች ጋር ባለን ግንኙነት የምናሰምረው ገደብ ስላለ ማለት ነው ያንን ነገር አልፈው እንዲመጡ የምንፈቅድላቸው የምንወዳቸው፣ ትልቅ ቦታ የሰጠናቸው ሰዎች ስለሆኑ። ሴት ልጅ እንደዛው ነው የምታደርገው። የመጀመሪያው ነገር ራሷን ትሰጣለች፣ ሁለተኛ ነገዋን ትሰጠሃለች። እውነት ለመናገር ሴት ልጅ ስትወድ፣ ስታፈቅር፣ ፍቅሯ የእውነት ሲሆን ከልቧ ሲሆን ትላንቷንም ዛሬዋንም ነገዋንም ትሰጣለች። ያ እንዴት እንደሆነ በግልጽ ላስረዳ። ትላንቷን ትሰጣለች ማለት ትላንት ላይ የሆነችው ነገር፣ ትላንት ላይ ያሳለፈችውን ነገር ምንም ሳይቀር በግልጽ ትነግርሃለች። አንደኛ ላይ እንዳልኩት ራሷን፣ እውነተኛ ማንነቷን ታሳያለች አላልኩ? እዛ ውስጥ እንግዲህ ትላንት ላይ ያሳለፈቻቸው የሆነቻቸው ሚስጥሮቿ፣ ለማንም የማታጋራቸውን ነገሮች በሙሉ ለአንተ ትነግርሃለች። ትላንቷን ሰጠች ማለት አይደል? ሁለተኛ ላይ ደግሞ ዛሬዋን ትሰጥሃለች። ዛሬዋን ትሰጥሃለች ማለት ቅድሚያ ትሰጥሃለች ማለት ነው። ሶስተኛ ላይ የምዘረዝርላችሁ ስለሱ ስለሆነ አሁን ብዙ አላብራራም። አሁን ላይ ግን ልነግራችሁ የፈለግኩት ሁለተኛ ላይ ነገዋን ትሰጥሃለች ማለት ነው ነው ሴት ልጅ የእውነት ስትወድ ስታፈቅር ነገዋ ውስጥ ታካትታሃለች ነገ እንደዚህ እሆናለሁ ነገ እንደዚህ ያደርጋለሁ የምትለው የራሷ ህይወት ላይ የራሷ አላማዋ ላይ አንተ አለህ ያ ስታሳካ አንተ አለህ ከእሱ ጋር እንደዚህ እሆናለሁ ከእሱ ጋር እንደዚህ ያደርጋለሁ እያለች የነገዋ እቅድ ውስጥ ታስገባሃለች ታካትታሃለች ይሄ በጣም ትልቅ ነገር ነው አይደለም እና፣ ስለ ነገ አሁን ላይ አብሮ ቁጭ ብሎ እኮ ስላለው ነገር ራሱ ሰው ብዙ አይጨነቅም፣ አይደል? አንዳንድ ጊዜ ዝም ብላችሁ ከሰዎች ጋር ስለተገናኛችሁ ብቻ በቃ አወርታችሁ ትለያያላችሁ። ስለ ነገ ማሰብ ቀላል አይደለም። ነገ አብሮኝ ይሆናል እገሌ፣ ነገ አብሮኝ አለ፣ ከእገሌ ጋር ነገ እንደዚህ እናደርጋለን እያሉ ስለ ወደፊት ስለ ፊውቸር ማቀድ ትልቅ ቦታ መስጠት ነው ሰውን ማለት ነው። ስለዚህ ስለ ነገ ስለ ፊውቸር ስለ ወደፊት ከአንተ ጋር የምታስብ ከሆነ የእውነት ወዳሃለች አፍቅርሃለች ማለት ነው። ትልቅ ነገር ነው። በነገራችን እኛ ሴቶች ከልባችን ስንወድ ስናፈቅር የምናደርገው ነገር ነው። ሶስተኛ ቅድሚያ ትሰጠሃለች። አሁን ቅድም ሁለተኛ ላይ ምን ብያቸዋለሁ? ዛሬዋን ትሰጣለች ብያቸዋለሁ አይደለ? ዛሬ ማለት እንግዲህ ጊዜያችን አሁን ላይ ያለን ነው አይደለም። ቅድሚያ ስትሰጥ እንግዲህ ጊዜዋን ነው የምትሰጥህ ቅድሚያ ሰጥታ ለአንተ ጉዳይ ታስባለች፣ ትጨነቃለች። የአንተ ነገር ያሳስባታል። አንተን ለማግኘት ትጥራለች፣ ትሞክራለች። ሌሎች ብዙ ነገሮች ይኖሩባታል። አመቻችታ አንተን ለማግኘት ትጥራለች፣ ትሞክራለች። ለአንተ ጊዜ ትሰጠለች። ፕራዮሪቲ የምንለው ነገር አለ አይደለ? ቅድሚያ መስጠት ማለት ሰዎችን ትልቅ ቦታ ስንሰጣቸው በህይወታችን ነው ወደፊት የምናመጣቸው አይደለ? ምንም አይነት ሁኔታ ቢፈጠር ለማግኘት እንጥራለን፣ እናመቻቻለን። ጊዜ የለኝም በምንለው ሰዓት ላይ ራሱ ሆነ እነሱ ለማግኘት እንሞክራለን እናመቻቻለን። ለእነሱ ሲሆን ጊዜ አይጠፋም። እንደዚህ የምናደርገው ሰውን ስንወድ ስናፈቅር ከልባችን የእውነት ሲሆን ነው ፍቅራችን እንደዚህ አይነት ነገሮችን የምናደርገው። ምክንያቱም ጊዜ መስጠት ቀላል ነገር ስላልሆነ አይመቸንም ነው የምንለው። ምክንያት ነው የምንደረድረው፣ ሰበብ ነው የምንደረድረው። ለማንፈልገው ትንሽ እንኳን ኢንተረስት ለሌለን ሰው እንደዛ ነው የምንሆነው። ግን ስንወድ ስናፈቅር ደግሞ ጊዜ እንሰጣለን እናንተን ለማወቅ አንተን ለመረዳት በቃ ከአንተ ጋር የምታሳልፈው ጊዜ ትልቅ ነገር ስለሆነ ለሷ ቅድሚያ ትሰጥሃለች እንግዲህ ቅድሚያ በመስጠት ውስጥ ደግሞ በዋናነት ጊዜዋን ትሰጥሃለች ማለት ነው ዛሬዋን ሰጠች ማለት አይደል አራተኛ ጆሮዋን ትሰጥሃለች ናፊኒ ጆሮዋ ምን ያደርግልኛል እንዳትል ጆሮዋን ትሰጥሃለች ማለት ታዳምጣሃለች ማለት ነው ማዳመጥ ለኛ ለሴቶች በጣም ዳገት ነገር ነው ግን ደግሞ ፍቅር እንደያዛት ሴት አዳማጭ የለም በቃ ታዳምጣሃለች የምትለውን ነገር በሙሉ በደንብ አርጋ ታዳምጣሃለች እና ደግሞ አትረሳውም። በጣም ነው የምታስታውሰው። አንተ ዝም ነው ብለህ እንደ ቀላል የነገርካትን ነገር አስታውሳ የሆነ ቀን የሆነ ነገር ታደርግለች። እንዲህ ብላህ እንደዚህ ትወዳለህ አይደል ምናምን ብላህ የሆነ የሚያስገርምህን ነገር ማድረጓ አይቀርም። የእውነት የወደደች ከልቧ ፍቅሯ ከልቧ የሆነ ሴት ታዳምጣለች። አንተን ለማወቅ ስለምትፈልግ፣ አንተን ለመረዳት ስለምትፈልግ፣ ከጎን መሆን ስለምትፈልግ፣ በቃ ለአንተ የምትችለውን ነገር ሁሉ መስጠት ስለምትፈልግ አዳምጣለች ያንተን ፍላጎት ለማወቅ አንተን ለመረዳት የሚያስችላት በዛ መንገድ ስለሆነ፣ ጥያቄዎችን ትጠይቃለች። የምትናገረውን ነገር ዝም ብላ እንደቀልድ አታልፍም። ስለዚህ ጆሮዋን ትሰጥሃለች ማለት ነው። ጆሮዋን ከሰጠች የእውነት ወድሃለች፣ አፍቅርሃለች፣ ልታውቅህ ልትረዳህ ትፈልጋለች ማለት ነው። አምስተኛ ድጋፍ ትሰጥሃለች። እዚህ ጋም ከወደደች ካፈቀረች ሴት በላይ የሚደግፍ የሚያበረታታ የአንተን ስኬት የሚፈልግ የአንተን ደስታ ለማየት የሚናፍቅ የሚጓጓ የለም። ያውም የእውነት በቃ ከልቧ ሲሆን ፍቅሯ፣ አንተ ደስ ብሎ አንተ ተሳክቶልህ አንተ ያሰብከው ነገር ሞልቶ ማየት ነው የሚያስደስታት። ያ ምንም ለማድረግ ደግሞ ምኞት ብቻ አይደለም፣ ትጥራለች፣ ትሞክራለች፣ በቻለች ሁሉ አንተ ተሳክቶልህ እንድታይ ትፈልጋለች። አንተ ተሳክቶልህ ማየት ትልቅ ነገር ነው ለእሷ የእውነት ስለምትወድ ማለት ነው። አንዳንድ ሪሌሽንሽፕ አለ ይገርመኛል፣ ተሳካለት አልተሳካለት ግድ ሌላት፣ ሆነለት አልሆነለት እንደዚህ ቢያረግ ባያደረግ የማይመስላት በቃ የእሱ ህይወት የእሱ ህይወት ነው። እሷ ጋር ምንም የማይሞቃት የማይበርዳት እንደዚህ አይነት ሴት አለች። ይሄ ፍቅር ነው ብዬ ለማለት ለእኔ ይከብደኛል። ምክንያቱም ፍቅር መተሳሰብ፣ መተጋገዝ ስለሆነ የእውነት ከልቧ የወደደች ሴት ያንተ ነገር ጉዳይዋ ነው፣ ያገባታል፣ ይመለከታታል። ያንተ ስኬት ስኬቷ ነው። አንተ ተሳክቶል ማየት ትፈልጋለች። ያም እንዲሆን ደግሞ በቻለችው ሁሉ ትጠራለች፣ ትሞክራለች፣ ታበረታለች። የምትፈልገውን ነገር እንድታገኝ ትሞክራለች፣ ታበረታለች ከጎን ሆና ማለት ነው። ይሄ በጣም ትልቅ ኳሊቲ ነው። እንግዲህ ድጋፍ ከሰጠች አለሁ ካለች ከጎን ሆና ምን ትፈልጋለህ? የእውነት እንደወደደች እንዳፈቀረች የምታረጋግጥበት አንዱ መንገድ ነው። በመጨረሻም ክብር ትሰጥሃለች። አዎ ሴት ልጅ ስትወድ ስታፈቅር በጣም አክባሪ ናት። ይሄን ደግሞ በሌላ እንዳትረዱብኝ። እንዲሁም እናከብራለን እኛ ሰዎች ሰዎችን እናከብራለን። አንዲት ሴት መታ ስታከብሮ የሆነ ክብር ስታሳይ ደግሞ ወዳኛለች አፍቅራኛለች ብለን እንዳትል። እሱን ብቻ የተናፊ ብላኛለች ብትል እኔ የለሁበትም። ክብር ኢኔሴንስ በፍቅር ግንኙነት ውስጥ በጣም ወሳኝ ነገር ነው። ሰዎች እየተዋደዱ ክብር የሌለበት ሪሌሽንሽፕ ይኖራል አይዘልቅ ማለት ነው። ክብር በጣም ወሳኝ ደግሞ አስፈላጊ ነገር ነው። ማክበሯን እንግዲህ በምናውቃለው እንዴት ነው? ፊልም አደርገው ካልከኝ፣ ማክበር በብዙ መንገዶች ይገለጻል። እንበልና ለምሳሌ አንተ የምትወዳቸውን ነገሮች አትጠላቸውም። አንተ የምትወዳቸውን ነገሮች በአንተ ልክ መውደድ፣ በአንተ ልክ ሰፍ ማለት ላይኖርባት ይችላል፣ ላትችልም ትችላለች። ምክንያቱም ሰዎች የተለያየን ስለሆነ ለምንወደው ነገር ሊለያይ ስለሚችል፣ ግን ደግሞ አትጠላውም። በቃ አንተ የምትወደው አንተ ትልቅ ቦታ የምትሰጠው ነገር ስለሆነ ለዛ ነገር ቦታ አላት፣ ክብር አላት አንተ በመውደድ ያንን ነገር ሬስፔክት ታደርግልሃለች፣ ለአንተ ማለት ነው። ፍቅር እንደዚህ ነው። እኔ የወደድኩትን ውደድ፣ እኔ የጠናውትን ጥላ የሚባል ነገር አይደለም። አንተ የምትወደውን ነገር አትጠላ፣ ሬስፔክት ታደርጋለች። አንተ የምትወዳቸውን በዙሪያ ያሉ ሰዎችንም ልክ እንደዛው በአንተ ልክ ባትወዳቸው በአንተ ልክ ቦታ ባትሰጣቸው ታከብርልሃለች። እሱ እኮ የሚወዳቸው ሰዎች ናቸው፣ እሱ የሚቀርባቸው ሰዎች ናቸው፣ በእሱ ሕይወት ውስጥ እኮ ትልቅ ቦታ ያላቸው ሰዎች ናቸው ብላ ታከብርልሃለች። ይሄ ፌክ የሆነ ማክበር ምናምን ሳይሆን ከልቧ አምናበት፣ ምክንያቱም አንተ የወደድካቸው አንተ ትልቅ ቦታ የሰጠሃቸው ነገሮች ስለሆኑ ሰዎችም ስለሆኑ ማለት ነው ቦታ ተሰጣችኋለች፣ ታከብራለች። ይሄ አንደኛው የክብር ማሳያ ነው። ሁለተኛው ደግሞ ትሰማሃለች፣ ታዳምጥሃለች። በምትነጋገሩበት ወቅት በምታወሩበት ወቅት ይህ የምታደርጊ እንደዚህ ቢሆን ብለን የምትነግራትን ነገር ሊሆን ይችላል። ትሰማለች፣ ትቀበልሃለች። ሀሳቦች በምትሰጣት ሰዓት ላይ ትቀበልሃለች። ይህ ማለት ሁሉም ሀሳቦችን መቀበል አለባት ማለት አይደለም፣ ግን ትሰማሃለች። በቃ እንዴት ነው ያስታውቃል። ሰው ሲያከብረን ሰው ሲሰማን እኮ እናውቃለን አይደለም። ልክ እንደዛ ማለት ነው። ስለዚህ እንደዚህ ነገሮች የምትሰጥ ሴት የእውነት ወ ትወዳለች አፍቅራሃለች፣ እርግጠኛ መሆን ትችላለህ። ከዚህ ውጭ ግን እንደው እነዚህ በጣም ወሳኝ ነገሮች ናቸው እና እነዚህን ሳትሰጥህ፣ እነዚህን ሳታይባት ወዳሃለው አፍቅራሃለው ብትል ትንሽ ከባድ ነው፣ እንዳታምናት። በእነዚህ ነገሮች በደንብ አድርገ መዝናት በጣም ወሳኝ ነገር ስለሆኑ ማለት ነው። የፍቅር ግንኙነት ላይ መኖር ያለባቸው ሴት ልጅ ስትወድ፣ ስታፈቅር፣ የእውነት ፍቅር ውስጥ ስትሆን እንብትሰጣቸው ስለሆኑ በደንብ አድርገህ አስብበት። የዛሬው ቪዲዮ ይህንን ይመስል ነበር። ናፊ እናመሰግናለን እንደምትሉ አልጠራጠርም። ኮመንት ላይ ሀሳባችሁን እጠብቃለሁ። በቀጣይ በሌላ ቆንጆ ቪዲዮ እመለሳለሁ። እስቲ ድረስ መታችሁ ቪዲዮውን ወዳችሁት ላይክ ሳታደርጉ እንትወጡ ነበር አይደለም። ለምድሮ ላይክ ማታደርጉት የምል እሺ፣ በቃ አሁን አድርጉ። በጣም አመሰግናለሁ። ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ቆንጆ ቆንጆ ቪዲዮች ቶሎ እንደለቀቁ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።